የእናቱ ለታዋን ባውሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላ ሰላም ሰላም፣ ውድ ይሄና ፋሚሊዎች እንዴት እንዴት እንዴት ቆያችሁልኝ? እኔ በጣም ደህና ነኝ። ያው እንግዲህ እያሳያችሁ ይላለው ማበረታታት ከልብ ከልብ ከልብ አመሰግናችኋለሁ። ቤተሰብ ምር በጣም እኔ እኔ ምን ማለት እንዳለብኝ ራሱ አላቅም። ፈጣሪ ይስጥልኝ። አሁንም ቢሆን ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ እንግዲህ ዛሬ የመጣሁትኝ ማዘርን ፕራንክ ላደርጋት ነበረ ያሉትን ችግሮች ነግራችሁ እና አንዴ ግን ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ እያልኩኝ ከወዲሁ ጥሩ ምኞቴ ነው። ቤተሰብ እንግዲህ ማዘርን ዛሬ ምን ማድረግ አለብኝ ብዬ ሳስብ እግሯን ካጠብኳት ቆይቻለሁ። ሶ አምስት ዓመት ወይ ስድስት ዓመት ሆኖኛል። ብቻ በጣም ቆይቷል። ኦቨር ቆይቷል። የእሷ ነገር ሳጥብ ያለውን ሪያክሽን አሳያችኋለሁ። ቤት ነው ያለችው እሷ ተኝታለች። ድምፄን ትንሽ ዝቅ አርጌ ማውራችሁ ለዚህ ነው፣ እንድንሰማኝ አልፈለግኩም። ከዛ በኋላ ስመረቅ አብራችሁኝ የምታዩ ይሆናል። እንግዲህ ቤተሰብ መጀመሪያ እንደነገርኳችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ስለ እውነት በጣም በጣም አመሰግናችኋለሁ። እንግዲህ ፈጣሪ ሰላማችሁን፣ ጤናችሁን፣ ሁሉ ነገሩን አብዝቶ አብዝቶ ከነ ቤተሰቦቻችሁ ይጠብቅልኝ ከወዲሁ ባህሉን የሰላም የጤና ፍቅር ያደርግላችሁ እያልኩኝ

ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ። ዘውትር ይሰማኛል የማዬ ድቃሟ እኔን ለማ ቤተሰብ ጨርሻለሁኝ። አሁን ማምንዣ መምጣት ነው። እንግዲህ ምርቃት ትሰማላችሁ እስከቪዲዮ መጨረሻ አብራችሁን ከቆያችሁ ነው እንግዲህ ምርቃት የምትሰሙት። ቤተሰብ እንግዲህ አስተካክዬ ጨርሻለሁ። አሁን ገብቼ እሷን ይዤ እወጣለሁኝ። እንደተለመደው እንዳይረሳ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማምን ይዘናት እንምጣው። ማም ነይ፣ እስቲ አንዴ። እንግዲህ የተረሳ ነገር ነው ዛሬ ያስታወስኩት። ቁጭ በይ፣ ና እግርሽን ልጠብሽ ጊዜ ቤተሰብ እንግዲህ ካሜራ ይዣለሁ። ሰላም በይእና ቤተሰቦቻችን አሪፍ እያበረታቱን ነው። እስቲ ሰላም በያቸው። ሰላም ጤና ይስጥልኝ፣ እንደምንዋላችሁ፣ ደህና ናችሁ ወይ? እንኳን አደረሳችሁ ለፋሲካ በዓል ወዳችኋለሁ። የሆነ ሰርፕራይዝ ላረግሽ ነበረ።

የሚያምህ ወገኑ ሁቱ እመቤቴ ማርያም እሷ ተዳብስክ እንደው በደጇ ታስገኝክና ደግሞ ተጠምቀህ በደጇ ተገኝ። እያመመህ ራሱ ጎንበስ ቀና ማለት ራሱ ትልቅ ነገር ነው። እንዲችለህ ራሱ ጎንበስ ቀና ማለት አረ በቃ አሁን ደርሼ እልሻለሁ። ቤተሰብ እንግዲህ ምርቃቶችሽን ወደዋል። ቤተሰቦቻችንን መርቂልን ና ቪዲዮችንን እንዝጋ። መርቂያቸው በዓል ነው። ለበዓሉም ሰላም ጤና እንዲሆኑ ጸልይላቸው። እንኳን ለፋሲካ በዓል አደረሳችሁ። በሀገር ውስጥም በውጭም ያላችሁ እንኳን ለፋሲካ በዓል አደረሳችሁ። እንግዲህ የአሮጊት ምርቃት ይደርሳል፣ እንዳትንቁ። ወጣት እግዚአብሔር ይስጥልኝ። ሲወገብህን እግዚአብሔር ይማረክ ሚላክ በመዳን ያለን ይቺ ወገበሽ ደግሞ ድና በጸበልም በሕክምናም ብዙ የበለጠ በጸበል በጸበል በጸበል ሰሞኑን እንግዲህ ስውራ ሄዳለሁ እንደነገርኩሽ፣ ከእግዚአብሔር ጋር ጸሎት አድርጊልኝ። ቤተሰቦቻችን ምርቃትሽን ወደዋል፣ መርቂያቸው እስቲ። ከዛን እንዝጋ። በሀገር ውስጥ በውጭም ለምትኖሩ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። ለሀገራችሁ በሰላም ያብቃችሁ። እድሜ ጤና ይስጥልኝ። ኑሩልኝ። በያላችሁበት ሁሉ ሁሌ ሰላማችሁ የበዛ ይሁን። ጤናችሁን ከምንም በላይ ጤና ይበልጣል። ጤና ይስጥልኝ። ጤናችሁን ይስጥልኝ። ኪሳችሁ ሙሉ ይሁን። የምትሰጡት አትጡ። የአብርሃም የአብርሃም የነ ይስሐቅ የነያቆብ አምላክ ሰማይና ምድርን የዘረጋ ጌታ እድሜና ዘመናችሁ ሙሉን ይባርክልኝ። ጤናችሁን ይስጣችሁ። ከምንም በላይ ጤና ነው። ጤና ጤና፣ ይስጥልኝ ብያለውኝ። አመሰግናለሁ። እንግዲህ ቤተሰብ አሜን። ያው እንግዲህ ቤተሰብ ሱስ ሆኖባችኋል። የእናት ምርቃት ጥሩ ነው። በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልን። ቻው ቻው፣ ሰላሙ ነው። እንወዳችኋለን።